በየሳምንቱ በሳምንት ሶስት ቀን ማለትም ቅዳሜ፣ ሰኞና ረቡዕ ከምሽት ሶስት ሰዓት ወደ እናንተ የሚደርሰው የተጅዊድ ቂራአታችን ዛሬም ቀጥሏል። አላህ ሱብሃነሁ ወተዓላ እኔንም እናንተንም ተጠቃሚዎች አድርገን ቁርአንን አንብበው ከሚጠቀሙት የአላህ ሱብሃነሁ ወተዓላ መልካም ባሮች ያደርገን ዘንድ ምኞቴ ነው፣ ዱዓዬን ይህሌም ማለት ነው። ዛሬ እንሻላ ሱረቱል አዲያት እናነባለን። ሱረቱል አዲያት አንብበን በውስጡ ያሉትን አንዳንድ የተጁድ አሕካሞችን እናያለን እንሻላ። እንግዲህ የሚሳበውን ስንስብ፣ የሚያቀጥነውን ስንቀጥን፣ የሚወፍረውን ስናወፍር፣ የተለያዩ አሕካሞችን አብረን መሀል ለመሀል እናያለን። እናንተም እንድትከታተሉ ግብዣ ነው። እንግዲህ ጠንክሩ፣ አላህ ያጠንክረን። በተደጋጋሚ መነግራችሁ ነገር ቢኖር ምንድን ነው ከቁርአን ጋር መቆየት፣ ቁርአን ጋር አብረው መሆን ማለት ወላሂ መታደል ነው። አላህ ስብሐነ ወተዓላ የመረጠን ወይም ደግሞ የመረጠልን ነገር ነው ሊሆን የሚችለው ከቁርአን ጋር ህይወታችንን ጊዜያችን የምናሳልፍ ከሆነ። ቁርአን ልዩ መድረክ ነው። ቁርአን የአላህ ስብሃነሁ ወተዓላ ወደኛ የላከው መመሪያ ነው። ቁርአን የዱንያ አኸራችንን ሀያት የምናስተካክልበት ነው። ስለዚህ ከቁርአን ጋር ያለንን አላቃ እናበራታ። ሌሎችን ቶፈንቶዎች፣ ጨዋታዎች፣ ጌሞች፣ ድራማዎች ሊያታልሉን አይገባም። ቁም ነገሩ ያለው ቁርአን ጋር ነው። ተውሒድ ያለው ቁርአን ውስጥ ነው። ፊቅህ ያለው ቁርአን ውስጥ ነው። ማንኛውም አይነትን ትምህርት ማወቅ የፈለገ ሰው ወደ ቁርአን ይመለስ፣ ሌላውም ትምህርት ይገራለታል። ከቁርአን ጋር ያለን ትስስር እና ጠንክር። ቁርአን እጅግ የብዙ ሰዎችን ሀያት ለውጧል። ቁርአን እጅግ ከሀያታቸው ወጣ ያለ ፈንገጥ ያሉ ሰዎችን አስተካክሏል። ቁርአን ሰሓቦችን አንድ አድርጓል። ቁርአን ሰዎችን በተውሂድ አስተሳስሯል። ቁርአን ሰዎችን ሀያታቸውን ዱኒያ ላይ አሳምሯል። ቁርአን ነገ ጀነት ለመግቢያ ሰበብ ነው። ቁርአን ነገ ጀነት ላይ ጀቱለክ አው አለይክ በአንተ ላይ ሁጃ መስካሪ ይሆንልሃል ወይም ደግሞ አማላጅ ሆኖ ይቀመጥልሃል ወይም በአንተ ላይ ይመሰክርብሃል አላ በኛ ላይ ከማይመሰክርባቸው ሰዎች ያደርገን አ ቁርአንን ከምንጠቀምበት ባሮቹ ያድርገን እንሻላህ ዛሬ ሱረቱ ልአድያት እናነባለን ወንድሞች ቶቼ ሱረቱ ልድያት እንግዲህ ረጅም አይደለም እንላ እኔ አነባለው ከዛ በኋላ ደግሞ እናንተ ተከትላችሁ እየያነበባችሁ አብራችሁ እየሞከራችሁ እንማማራለን። ፕሮግራሙ እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ ያው የተለመደ ነገር ነው። ምንም መድገም አያስፈልገውም። አዑዙ ቢላህ ሚነ ሸይጣን ረጂም ቢስሚላህ ረሕማን ረሒም

ያው ፈተሃ ዶማ ከስራ ስኩን የሚሉትን ነገሮች አብረን ለጀማሪዎች ይገለግላልና ና እስከ ተወሰነ ድረስ እንቀጥላለን። ከዛ በኋላ ደግሞ አንዳንድ የተጅዊድ ሐከሞችን እየጨመረበት እንሄዳለን። እንሻላ ሱረቱል አዲያት ከመጀመሪያው ስንጀምር ወል አዲያት ስንል ዋው እንግዲህ እንደምታዩት ፈትሃ ነው። ወንላለን። ላሟ ስኩን ቀጥሎ ያለው አይን ነው። ወል መደት ጦብዕ ይባላል። ይሄ መደት ጦብዕ ማለት ሁለት ሐረካ ይሳባል። ሐረካ ይሄ ስናጥፍ እንደዚህ ነው። ስንዘረጋ አንድ ነው። ስለዚህ ሁለት ሐረካ ይሆናል። ይሄ ማለት ነው። ይህን ያክል ጊዜ ተወሲጥ በሆነ መልኩ አጥፈን የምንዘረጋበትን ጊዜ ያክል የሚወስድ ጊዜ መቆየት ማለት ነው። ወልዓ ሳብ እናደርገዋለን። አይኑን ዳል ከስራ ነች። ወልዓዲ ያኡ ደግሞ መሳብ ያለው ፈታ ነው። ያ ብለን ወልዓዲያቲ ታኡ ከስራ ነው። ወልዓዲያቲ መደብ ጦብዮቹ መሳብ አለብን። ضبحه ከዚህ ከምላሳችን ጎን ከላይኛው የመንጋጋችን መባቀያ ድድ አካባቢ ላይ ወይም መንጋጋችን እንጨመራ አድርጎ አሽቶ በጎን ሲሄድ ድ ይወጣል። ዶድ በጎን በኩል በሁለቱም በኩል ማውጣት ይቻላል። በቀኝም በኩል በግራ በኩል ግን አይሰር ነው፣ ወይም ደግሞ ገር ነው ይላሉ። ከዛ ቀጥሎ ስኩነች ብ ብ ቀልቀላ እናደርጋለን። ሐኡ ይህ መደል ነው የሚባለው ብ

ፈልሙሪ ከዛ ያኡን ሳብ እናደርገዋለን ፈልሙሪያቲ፣ ፈልሙሪያቲ ያ ታዋ ደግሞ ከስራ ነች። ከዛ ቀጥሎ ቆድሃ ስንል ቃፉ ወፈር ይላል። ከሩቁ የምላሳችን ክፍል ነው የሚወጣው፣ ሩቅ ጉረሮ ቅርብ የሆነው ማለት ነው። ቆቆ ዳል ስኩ ነች፣ ቀልቀላ እናደርጋለን። ቁጥ ቡጀ ዳልናቸው ማለት ነው። ቆ ቆብ መታ እናደርጋታለን የምላሳችንን ጫፊችን ከላይኛው የፊት ጥርሳችን መብቀያ ድድ ላይ ድ ቆድ ቆድ ቆድ ቆድ ፈልሙሪያት ቆድ ዳርገን እናነባለን። ፈልሙ ሮቲ

አ ብለን ነው የምናቆመው። መደል ዒወድ ይባላል። ይሄ መደል ዒወድ ብሎ ማለት ነቆአን ነበር ኑኗ ስኩኗን ወደ መሳቢያነት ቀየርና ስናቆም ነቆአን የነበረውን ነቆአ ወደ መድነት ተማም ፈወሰጦነ ብሂ ጀምዓ። ፈወሰጦ ስንል ፈወ ፋኡም ዋውም ምንድ ናቸው? ፈተሃ ነው ፈወሰ። ሲኗም እንደዙ ፈተሃ ነች ፈወሰ

ጅሙ ፈትሃ ነው፣ ሚሙ ስኩን ነው። ጀማ እንላለን ማለት ነው። ኢነ ል ኢንሳነ ስንል ሀምዙ ዚች ላይ ከስራነች ኢ እንላታለን። ኑኑ ፈትሃ ነው፣ ነ ነው የሚባለው ሸዳ ስለሆነ እንቆይበታለን። ጉነ አያጁ የሚለው ጉና ያስፈልገዋል። ኑን እና ሚም ሸዳ በሚሆኑ ሰዓት ጉና ያስፈልጋቸዋል ብለናል። ጉና ማለት ከዚህ ከኮሽኳሿችን የሚወጣ ደስ የሚል ድምፅ ነው። ኢነ ቆየት እንልበታለን። ኢነል ስንል ለውላሟ ስኩነች ል ብለን እንሄዳለን። ከዛ ኢነል ኢ ሀምዟ ደግሞ ስኩን ማ ከስራ ነች ኢ እንላታለን። ኑን ስኩነች ኢነል ኢን እንላለን። ላኪን

በዋውን እንስበዋለን ዳል ቀልቀል አድርገን እናቆማለን። ለከኑደ ና ልኢንሳን ሊብ ለከኑ አያችሁት። ወኢነሁ ስንል ደግሞ ዋው ፈተነው ሀምዛ ከስራነች ወይ ኑኑ ፈታነው ሸዳ ነው ይጠበቃል። ና ያስፈልገዋል። ወኢነሁ ሀ ሳብ ይደረጋል። እዚ ላይ ሀ ዶሚር ወይም ደግሞ እቺ መደሱ ሲላ የሚባለው ማለት ነው። ሁለት አረካን አንስበዋለን። ወኢነሁ ወኢነሁ መደሱ ሲላ ምንድን ነው? መድ ላይ ስንመጣ እናያዋለን እንሻላ አላ። ከበፊቱም ከኋላውም ስኩን አይመጣም። ሻዝ የሆነ አንድ ሁለት ሶስት ቦታዎች ቁራ ላይ ይገኛሉ። እነዛ ነው ነግራቸኋለን። እንሻ ወኢነሁ ሁለት አረካን ስበዋለን። አላ ዛሊከ አላ አይኑ ፈታ ነው። አ ላሙ ፈታ ነው። አለ መሳቢያለው አላ አለ የነበረው አላ አላ አላ ሳብ እናደረገዋለን። ዛሊከ ስንል ዛሉ ፈታ ነው። ዛል የምላሳችንን ጫፍ ከላኛ የፍጥር እሳችን ጫፍ ጋር ስናደረግ ዛል ሳ እና ይወጣሉ። ስለዚህ ዛል ከዛ ነው የምትወጣው። ዛሊከ ዛሊከ ዛ ትንሽ ቆየት ትንልባታለን ማለት ሳብ እናደረጋታለን። ለሸሂድ ዛሏን ቀልቀላ እናደረጋለን

ሳዋ ከላይኛ የፍጥርሳችን ጫፍ የመላሳችን ጫፍ ጋር ሲገናኝ ሳ ተወጣለ። ኢዛ ቡዕሲራ ራ ራኡ ደሞ ወፈር ይላል፣ ፈትሓ ነው። ማ ፊ ልቁቡር ስንል ደሞ ማኡ ሚሙ ፈትሓ ነው፣ መሳብ ያለው ማ እንላለን። ማ ማ ፋኡ ደግሞ ማፊ ማፊ ብለን እንስበው ነበር፣ ነገር ግን ከሱ በኋላ ማፊ የምትለዋ መዷ አይዋ ስኩነች ፕላስ ከዛ ቀጥሎ የመጣችኋል ላሟ ስኩን ነች። ኤልቲቃ ኦሳኪነይን ሁለት ስኩን በአንድ ላይ ሲመጡ ደግሞ የመጀመሪያው የመድ ከሆነ ስኩን ይወድቃል። ማፊል እንላለን። ማፊ አልቁቡር የሚል የነበረው ማፊል ብለን መሳቢያውን እንጥላለን ማለት ነው። ማፊልቁቡር ማፊል ቁ ቁ ቃፉን ማፊል ቁቡር እንዳንል ቁ አይደለም ቁ ወፈር ይላል። ባኦን እንስበዋለን ራዋ ወፈር ተደርጋ ትቆማለች። እዚ ላይ ማ ፊል ቁቡር ተማም። ቀጥሉ ያለው ወሑስሲለ ስንል ዋው ፈታ ነው። ሐኡዝ ላይ ደም ነው። ሷድ ሸዳ ወፈር አድርገን

የተለየ ነገር የለም። የውመኢን ስንል የውመዒዝን ብሎ አንዳንድ ሰው የሚቀራ የውመ አይን አይደለም ሀምዛ ነች። የውመኢዝን፣ አ አ ሩቁ የጉሮሯችን ክፍል ላይ ከደረታችን ቀጥሏለ ቦታ ላይ የምትወጣው አ። የውመ የውመ አያቸው ደረቅ ያለ የውመ አይደለም ተማም። የውመኢዝን፣ ዛሏን እዚ ላይ ሁለት የተነባበረ ክስራ ተሸክማለች። የውመኢዝን የውመኢዝን ያጆ ተንዊን ይባላል። ይሄ ከዛ በኋላ ማን መጣ? ላም ነው የመጣው። ላሙ ጋር ኢድጋም ይደረጋል፣ በግልጽ አይነበብም። ኢድጋም ይደረጋል ወይም ደግሞ ይጫፈቃል። የውመ ኢዝልላ የውመ ኢዝልላ። ኢድጋም ስናረግን ጉና ያስፈልግም። ኦኬ፣ ተነቃቂ ያድርጉ ራአና ላም ጉና በመናረክ ሰዓት ምንድነው ኢድጋም። በመናረክ ሰዓት ጉና ያስፈልጋቸው የውመ ኢዝልላ ኸቢር ለኸቢር እንዳርገን ሱረቱ አልዓዲያት በእንድመልቆ አልቋል። ኢነ ረበሁም ቢህም የውመኢዝን ለኸቢር ሱረቱ አልዓዲያት ይህን ይመስላል። እንሻአላህ ቁም ነገር አዝላችኋል ተምራችሁበታል፣ ብዬ ባለሙሉ ተስፋ ነኝ። በርካታ ወንድሞቼቶች ጠቃሚ እንደሆነ ገልጸውልኛል። እንግዲህ ያው በተደጋጋሚ እንደምነጋገረው የድን ጉዳዮች ሲሆኑ ስለ ቁርአን ሲነሳ ዳዕዋ ሲሆን ቪው፣ በጣም ትንሽ ነው። እጅግ በጣም ብዙ ሰብስክራይበር እያለኝ ሁለት ሺህ ሰው፣ ሶስት ሺህ ሰው ነው የሚያየው። ለምን እንደሆነ ብዙ አይገባኝም። ቁርአን ላይ መቆየት ያቃተን ለምንድን ነው? ከቁርአን ጋር መታገስ ያቃተን ለምንድን ነው? ልባችን ላይ ችግር አለው ማለት ነው። ልባችን ውስጥ ችግር መኖሩን እዚህ ላይ ቼክ ማድረግ ትችላላችሁ። ጀሀነም የሚበዙ ሰዎች የበዙት ዝም ብለው አይደለም። የትኛውን ቦታ ዩቲዩበሮች ጋር ሄዱና ጫወታ፣ ቀልድ የሚበዛበት ወይም ደግሞ ፕራንክ እያሉ ባለና ሚስት የሚጫወቱበት ቦታ ላይ ካያችሁ ቪዋቸው በሚሊየን በመቶ ሺህ የሚቆጠር ነው። ቁም ነገር ስለ ቁርአን ሲነሳ ስለ ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ስለ ተፍሲር፣ ዳዕዋ፣ ቁም ነገር የጀነት ነገር ሲነሳ ትንሽ ነው ሰው። ቢማዕና ጀነትም የሚገባው ትንሽ ሰው አያችሁት። ሂደን እዛ ካፊሮች የሚሰሩበት ቦታ ላይ ወይም ደግሞ ካፊሮች የተለያየ ፋሂሻ እየሰሩ ሜዳ ላይ ወጥቶ ሚስቱን እየሳመ ተገላልጣ እንዳንቺ አይነት ባል በሰጠኝ የምትሉ እህቶች፣ እንዳንተ አይነት ያኔ ባል ከየት ነው የማገኘው? ወንዶችም ደግሞ እንዳንቺ አይነት ሚስት መሰጠን የምትሉ ከሆነ ኩፍራቸውን ወዳችሁ፣ መገላለጣቸውን ወዳችሁ፣ ያን የሚሰሩትን መጥፎ ነገር ወዳችሁታል ማለት ነው። አላህ ሱብሓነሁ ወተዓላ ደግሞ ያን ነገር ያቅባችሁ ውስጣችሁን። ስለዚህ ቁርአንና ሐዲስን አድምጡ ወንድሞች። እኔ ፕሮግራም እንዲታዳምጡ አይደለም፣ ከጠቀማችሁ አድምጡት፣ ካልጠቀማችሁ የሚጠቅማቸው ብቻ አዳምጡታል። ግን እሙመን። የበርካታ ዱዓቶች እስላማዊ ቀናቶች ደክመው የሌሎች ሰዎች የሚበረታቱበት ሌሎች ጨዋታ ቀልድ ነገር ለዱኒያም ለአኼራ የማይጠቅም ነገር የሚበዛበት ለምንድን ነው? እራሳችንን መፈተሽ ያስፈልጋል ወንድሞች።